እስከ አልኳት እኮ ስበው ስበው ስበው ልክ እንደነሱ ነው የሚያረጉሽ። እነሱን ተያቸው። እሱ እንደውም እነሱ ሲሳደቡ ለእነሱ ደህና ነገር ነው። እንደዚያ አልበለዚያማ እኮ አልመጣም እንጂ አርጎ በፊት አትሳደቢ ነበረ። ስራቸው የሚስብሽ ወደ የሆነ ስራቸው ስትሰሚ ቅጥል ሊያረጉሽ አለ እኮ አልበርድባትም፣ ግን እንደነሱ መውረድ የለባትም። በቃ እታማለሁ እነሱ ጋ አለምን

አይደለም ድምፆ ስታወራ አይሰማም ነበር። ከዛ ደክሞሻል አልመሰለኝ፣ ድምፅሽ ምነው? አራቱ ልጆች ተረገዙ እንዲ አለ ተረገዙ እንዲ አላለኝም? አዎ ሁለቱ ሁለቱ ሁለት ወዳቸዋለሁ፣ አራት ማን ይለፋል አለች ንጉስ። ታዲያ በንጉስ ያለችኮ ነበር

ፌደሬልማቴ ኧረ ዘፈን የተጫወተበት ጠላ ጨጓራችን ልጦት እኮ ነው የወጣው። እኔ ሲወጣ ላየው። ተይኝ፣ ኧረ ዘፈን ዘፈን ተይኝ አልኩሽ፣ ዘፈኑማ ተይኝ ፊቷ ወደ እሷ እየጠቀሰ ሀይል ወደ ተኛችበት እየጠቀሰ ነው የዘፈነው። ማታ ሰህ ቅጥል እዛ ኮሜንት ላይ

የት አባቱ እሱና ትናንትና ወለ አመለጠኝ ሁሉ ካመለጠኝ ማታሽ ወለ የእኔ ቆንጆ የእኔ ቆንጆ። እኛ ደግሞ በኮሜንት አንጀታችን ጨጓራችን ግብት ተቃጠለ። መከራ እኮ ነው። ለወደሁ ጨጓራችን ግብት ብናል። ፈርዷል ዘንድሮ አለ በትግርኛው መጨረሻውንም፣ የመጨረሻማ በትግርኛው ቆሙን የጨመረው አስቴራችሁትም። አንድ ደግሞ ትግርኛ የምትናገር ገብታ ነበር አስቴር። መጀመሪያ ደስ ስትል የመጀመሪያው ሁ ፍቅረኛ በጣም ነው መወዳት ብላ ስትለው ወዳት አለች። ምን ልትይ አላት? ምን ልትይ አላት? ማርያምን ፈራ ምን ልትይ እኔማ ምን ያለው ፍቅረኛት በጣም ነው የምወዳት። በጣም ነው የምወዳችሁ ቪዲዮች ያለው እከታተላለሁ፣ ኤርትራዊት ነኝ ስትለው ጎንበስ ተነስቶ ብድግ ብሎ ጎንበስ ብሎ እናመሰግናለን አለ። ፍቅረኛ ሲባል አመሰግናለሁ አለ። ከዛ ሲኛ ተቃጠለን፣ ጨጓራችን ተቃጠለን፣ ወተት ነገር እንግዲህ የመድኃኒት ነው አለ መጠጣት

በጭንቅላቱ ወይኔ ወይኔ ፍቅረኛ ምናምን ሲል ስትለው በጭንቅላቷን ልውልኩ ከእዚህ ሹም አመሰግናለሁ አላ ተነስቶ ደግሞ አዎ ብድግ ብሎ አመሰግናለሁ አለ። ከእዛ በኋላ ደግሞ አመሰግናለሁ ፎቶዋን ሁሉ አምጥቶ አሳያት። ፎቶዋን አምጥቶ ደግሞ እች እች ድብልብል አላት እኮ እች ድብልብል ሂጂና እኮ አለ። እሷ ደግሞ እሷ ደግሞ እየመጣ ፋጭ ሳ ጣፋጭ የመጣፋጭ የኔ ምናምን ማለት ሲሆን ሁለታችሁ ታምራላችሁ ብላችና ጨመረችለታ። ሁለታችሁ ታምራላችሁ ብላ እኮ እንዴት ደስ ያለኝ የጨፈርኩት ምን መሰላችሁ እሱ እንዲህ አግሞ እኔ ቤት ማለት ነው ጓደኛ ጓደኛ ያለች አንዳንዴ ነው የምታያቸው እንደዚህ በፀቡ ሰዓት አታያቸው እኔን ትጠይቀኛለች በጣም ነው የምትወዳቸው ማለት ነው ማታ ከኔ እኩል እስከ ሶስት ሰዓት ነበረች ብሩኬ እስከሚወጣ ድረስ ማለት ነው ከዛም ኮሜንት አነበበች ነበረች የሆነ ኮሜንት ላይ የእኔ ፍቅር የሚላየች ማለት ነው ከዛም ቤቷ ገባች እቺ የተረገመች ውሻ፣ እቺ ማናት ታውቃታለሽ? እንዳላለችኝ። ወይኔ ድምፅ ሰምተሻል? እንዳይሆን ቲክቶክ እኮ አትጠቀምም ማለት ማለት ነው ብትል ደግሞ መዝሙሮች እንደዚህ በፍር በምናምን አትወጥም። ይቺ የተረገመች ብሌ ናለች። ይቺ እኔ ከሚገርማችሁ ነገር እግዚአብሔርን ቁርአን የሚያደረጉት ማለት ነው። ደህና ቁርአን ከነሱ አልጠብቅም። የእኛማ አብዶ አላ እንዴ

ማለት አብራችሁ ብትሆኑ ትሄዳላችሁ ይላሉ። ከሳች አይደሻት። እንደው አንድ ሴት ገብታ ነበረ ግን በጣም ነው የምታስጠላው። እኔ እግዚአብሔርን ማለት ነው። ትላንትና ላይፍ ላይ መጥታ ብቅ የሆነ እርግጥ ብላ ተነጋግራ ምናምን ልቅ ብላ ስትሄድ እግዚአብሔርን እንደ ራሴ ጠየቁት። እኔ በእሷ ቦታ ብሆን አረገዋለሁ

እያም አልተሰማኝም። ስድስት አንበሳ መሰለኝ የወረደው ማታ

አዲስ አበባ ነው ያለያስተማሩ? ምን በቪዲዮ እያሳየችን። እንዴ ታሪክ ነው አሁን እንደውም እኮ ደስ ይላል ደስ ይላል አገራችን ታላቅ ነው አውጥልቁ ነገር አገራችንን ብቻ የሚያርግ እንደውም ዲሲያት ያገር ለማ መታደንስ ያገር እኔ በኢንግሊዝ እንዴት እንደቀር ነው ምንም አላጣንም እኮ። ሀገራችን ሰላም ብትሆን እኮ ሀገራችን ሰላም ብትሆን እኮ አለሽን እራሱ እንደሆነ ብታ

ሰዎቹ ክፉ ናቸው። ሁለት አመቷ ነው። ከሚገርምሽ የምቤትም ሁለት አመቷ ነው። ዋይፋይ ሰጧትን በገንዘቧ ነው። ብታይ አሁንም ጀመረች። ደግሞ ቪዛ ሲያሰሩ በዓመት በዓመት ነው የሚያሰሩት? በሁለት ዓመት